ዛሬ እሁድ ሰኔ 1 2017 በብዙዎች ዘንድ ተጠባቂ በነበረው የኢትዮጵያ ዋንጫ የፍጻሜ ጨዋታ ወላይታ ዲቻን ከሲዳማ ቡና አገናኝቷል። በዚህ ጨዋታ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ዋንጫ ማሳካትን ችሏል። በደጋፊዎች ከመቼውም ጊዜ በላይ በጉጉት የተጠበቀው ጨዋታ ከበላይ አካል በመጣ ውሳኔ ጨዋታው በዝግ ስቴዲየም እንዲደረግ ሆኗል። በርካታ የክለቡ ደጋፊዎች ቡድኖቻቸውን ለመደገፍ ከዋሳ እንዲሁም ወላይታ እና ሌሎች ከተሞች ወደ አዲስ አበባ ተመው የነበሩ ቢሆንም ጨዋታው በበላይ አካል በአካል መተዳም ሳይችሉ ቀርተዋል። በቀጥታ የቴሌቪዥን ሽፋን እንዲመለከቱ መሆኑን የፌዴሬሽኑ ሰዎች ተናግረዋል። ይህም ጉዳይ ብዙዎቹን ደጋፊዎች ያስከፋ ጉዳይ ነው። ያለ ተመልካች በዝግ የተደረገው የ2017 የኢትዮጵያ ዋንጫ የፍጻሜ ጨዋታ ሲዳማ ቡና ሁለት ለአንድ በሆነ ውጤት ወላይታ ድቻን በመርታት ለመጀመሪያ ጊዜ ሻምፒዮን በመሆን በካኮም ፌዴሬሽን ዋንጫ ኢትዮጵያን ይወክላል። በድንገተኛ ውሳኔ ያለ ደጋፊ ለመካሄድ የተገደደው የኢትዮጵያ ዋንጫ የፍጻሜ ጨዋታ በኢንተርናሽናል ዳኛ በአምላክ ተሰማ እየተመራ ጅማሮን ያደረገ ሲሆን በመጀመሪያው አጋማሽ የመጀመሪያዎቹን 15 ደቂቃዎች ከመስመር የሚነሱ ኳሶች ለማጥቃት የመረጡት ወላይታ ዲቻዎች እንደነበራቸው ብልጫ በ13ኛው ደቂቃ መሪ መሆን ችለዋል። ያሬድ ዳርዛ ከሙሉቀን አዲሱ ያገኘውን ኳስ ከቀኝ ወደ ውስጥ ሲያሻማ ሳጥን ውስጥ ራሱን ነጻ አድርጎ የተገኘው ካርሎስ ዳምጠው መረብ ላይ ያሳርፏታል። ከጎሉ ማስቆጠር አንድ ደቂቃ በኋላ ከተመሳሳይ የቀኝ የሜዳው ክፍል ሙሉቀን አዲሱ ከቅጣት ምት ያሻገረውን አብይ ደምሴ ሞክሮ የግቡን አግዳሚ ብረት ኳስ ለትማ ልትወጣ ችላለች። ወደ ጨዋታው ለመግባት 15 ደቂቃዎች መሻገር ግድ ያላቸው ሲዳማዎች በፈጣን ሽግግር ለመንቀሳቀስ ጥረት ባደረጉበት ሂደት የአቻናት ግብን አስቆጥረዋል። ሃያኛው ደቂቃ ከመስፍን ታፈሰ የተሻገረለትን ኳስ የወላይታ ዲቻው የመሀል ተከላካይ መልካም በወጋ ላይ ያቋቋም ስህተት ታክሎ ከጀርባው የተገኘው ሀብታሙ ታደሰ በቀላሉ ጎል አድርጓታል። ጎሎቹን ካስመለከተን በኋላ ይበልጥ መቀዛቀዝ የተበራከቱት የመጨረሻው 20 ደቂቃዎች ምንም የተለየ ነገር ሳያስመለክተን ሁለቱ ቡድኖች ወደ መልበሻ ክፍል አምርተዋል። ከእረፍት ጨዋታው ሲመለስ በተመሳሳይ የአንዳንድ ተጫዋቾች ቅያሪ በማድረግ የተመለሱት ሁለቱ ቡድኖች ተመጣጣኝ እንቅስቃሴ ያደረጉበት ቢሆንም መጠነኛ የአጀማመር ብልጫን የወሰዱት ወላይታ ዲቻዎች በ58ኛው ደቂቃ ላይ ጎል ማስቆጠር ችለው አወዛጋቢ በሆነ የዳኝነት ውሳኔ ተሽሮባቸዋል። ሙሉ ቀን አዲሱ በግራ መስመር ከቅጣት ምት ወደ ውስጥ ባሻገረው ኳስ በቀጥታ የቶማስ ኢካራ መረብ ላይ ቢያርፈም ኢንተርናሽናል ረዳት ዳኛ ፋሲካ የኋላሸት ከጨዋታ ውጭ በሚል ሽረውታል። ከተሻረባቸው ግብ በኋላ በሲዳማ ቡና በልጫን የተወሰደባቸው የጦና ንቦቹ ከተከታታይ ሙከራዎች በኋላ ጎልን አስተናግደዋል። ፍቅረ ኢየሱስ ተወልደ ብርሃን ወደ ጎል አክሮ መቶ የግቡ ቋሚና በተከላካይ ተነክታ ወደ ማዕዘን ምትነት የተለወጠችው ኳስ ተሻምታ በስልሳ ሁለተኛው ደቂቃ መስፍን ታፈሰ ወደ ጎልነት በመለወጥ ሲዳማን ወደ ቀዳሚነት አሻግሯል። መስፍን ታፈሰ በአንድ ለአንድ ግንኙነት ከቢንያም ገነቱ የተመለሰለትን እና ፍቅረ ኢየሱስ ከርቀት ካደረጋቸው ሙከራዎች በኋላ በመጨረሻዎቹ 15 ደቂቃዎች በወላይታ ዲቻ በብዙ ረገድ የተበለጡት ሲዳማዎች በተለይ ዮናታን ኤልያስ አቻ ሊያደርጋቸው የሚችሉ አራት ያለቀላቸው አጋጣሚዎችን ቢፈጥርም ሳይሳካላቸው በመጨረሻ በሲዳማ ቡና ሁለት ለአንድ አሸናፊነት ተቋጭቷል። የኢትዮጵያ ዋንጫ ለመጀመሪያ ጊዜ በማንሳት ሲዳማ ቡና ኢትዮጵያን በመወከል በአፍሪካ መድረክ የሚሳተፍ ይሆናል። በዚህም ተሳትፎ ሲዳማ ቡና እስከ 50 ሺህ ዶላር የሚደርስ ገንዘብ ከካፍ የሚያገኝ ሲሆን እንዲሁም በውድድሩ ላይ እስከ መጨረሻው መግፋት የሚችል ከሆነ የገንዘቡ ብዛት ከሳም በላይ ሊሆን እንደሚችል ተነግሯል። ሲዳማ ቡና ከ20 ዓመት በታችም ዋንጫ ማንሳቱ የማይዘነጋ ነው። ስለ መረጃዎቹ ሰውከር ኢትዮጵያን እያመሰገን ከኳስተራ ዩቲዩብ ቻናል ጋር አብራችሁ እንድትቆዩ ጋብዛለሁ።